እኔም አግኝቻታለሁ ብሎ ሲላት፣ እንግዲህ ጽናትም ነካ ነገሩን ከጨረሳችሁ በኋላ ነው ወደ እኔ ያመጣካት፣ መጀመሪያ ለምን ሳትነግረኝ ብለዋለች። እውነት ነው። እኔ በአሁን ሰዓት በጽናት ጥላው ብትሄድ ኪራን ምንም አያሳዝነኝም ማለት ነው። እና የእናቱ አደራ ቢኖርባትም ማር እራሱ ሲበዛ ይመራል ማለት ነው። ኪራን እውነቴን ነው አንድ ውሳኔ መወሰን የማይችል በእርግጥ መቼም ሰው በእናንተ ፍቅር አብዶ እንትን ሲል ከጎን ሆኖ መርዳት አለባችሁ። ግን መጀመሪያ ብቻችሁን ከምትወስን ኪራ ማለት ነው ከጽናት ጋር ሆነክ ነበረ ይህን ጉዳይ መወሰን ያለብክ ማለት ነው። ብቻ ከን አልነበረ የምትወስነው መጀመሪያ እሷን ማማከር ነበረብክ። ምንም የመጀመሪያ ፍቅረኛ ብትም ማለት ነው እዛ ጋር እቤት ያለችው ሳትሄድ ድጋሜ ሌላ ሴት ቤቲን ጭራሽ ከዚህ በፊት እንግዲህ የጽናትን ልጅ የአንተም ልጅ የሆነውን መድኃኒት ሰታ እንዲወርድ ያረገች በዚህ ላይ ደግሞ ሰራተኛ ብለ አስገብታ ብዙ ተንኮልን ያሰራች ልጅ ናት ማለት ነው። እና እንግዲህ ያው ኪራም ቤቲ ማለት እንግዲህ ሴጣን ማለት ነው እያለ በጣም ሲላት ነበረ። እናትየዋ ግን ምን ብታረግክ ነው እንደ ጨከንክባት ልጅ ብላ ያው ዶክተር ነው ትንሽ እስከሚሻላት ወደ ራሷ እስከምትመለስ ጸበልም ወስጃት አለው። ስድስት ወር ሙሉ ተንከራተት ልጄ በጠባ ከውጡት የሆንበት በላ ስትለምነው እንግዲህ እሱም እናቴን አስታወሰች ብሎ ነበር በጣም በጣም በጣም በዛ ማለት ነው። እና እኔ ደግሞ እዚህ ጋር በጣም ደስ ያለኝ ነገር ምንድን ነው? ምሩን እንግዲህ ናሆሜ አስደስቷታል ማለት ነው። ምሩን ናሆሜ አስደስቷታል እንግዲህ አበባውን ምኑን ባለው አቅሙ ቤት ባፈራው ፋ አድርጎ ጠብቋታል። እሷን በጣም ነው ደስ ያላት። እንግዲህ ስለ ፍቅራቸው ሲገላለጹ ነበረ። ፈጣሪ ፍቅራችሁን ያብዛላችሁ እና ምሩም እንግዲህ ወደ ጤንነቷ ተመልሳ እናትክ የምትመኘው ልጅ ለመውለድ ያብቃት ማለት ነው። ልጅ ሰጪና ነሽ አንድ ፈጣሪ ስለሆነ ነው እላለሁኝ። ግን እዚህ ጋር የጽናትንባ ዛሬ የሚያሳዝነኛል ድራማ ሆኖ ስካል ቢሆንም በጣም ነው ጽናት የምታሳዝነኝ። ይሄ ነገር በእኔ ላይ ቢሆንስ ብላችሁ አስባችሁታል ማለት ነው። እና እንግዲህ ኪራ በብዙ ነገር እየተሳሳተ ነው እየተሳሳተ ነው ማለት ነው በብዙ ነገሮች። በቃ ተሳስቼ ነው። ከንግዲህ ጽናትን ጽናቴን መበደል፣ ማስቀየም፣ ማስለቀስ አልፈልግም። ምንም አይነት ስህተት መስራት አልፈልግም ይላል። ግን ተመልሶ ተመልሶ ይሰራዋል ማለት ነው ስህተቱን። ኪራ ግን ምንም የወንድ የወንድ እንትን የለክም ማለት ነው። እና ቆፍጠን ብለክ አንዱ መምረጥ አለብን። ለምን እንትናስ ከቤት አትወጣ ማለት ነው። እቺ ማናት ኤሊናት ሊያ፣ ሊያ ማለት ነው። ሊያ ስለምንድነው ነው ከቤት ማትወጣው ሊያ እያለች ሊያ በሊያ እየተናደደች እያለ ደግሞ የባስ ብሎ እንግዲህ ቤት ይመታለች ማለት ነው። ጽናት እንግዲህ ቁርጥሽን አውቀሽ ሰራተኛ እንደሆንሽ ራስሽን አሳምነሽ ወይ ከዛ ቤት መውጣት ነው፣ ወይ ደግሞ በሰራተኝነት መቀጠል ነው እንጂ መቼም ተንግዲህ የኪራ ሚስት እሆናለሁ የኪራ ፍቅረኛ ሆናለሁ የሚለው ዘበት ነው ማለት ነው። ቤት የተመለሰች ማለት ነገሮቹ ተበጠበጡ ማለት ነው። እና በፊትም ሰላም እየሰጠች አይደለም እዛ ቤት ነው።